የዒድ ቀን ላይ መብላት መጠጣት፣ ተገናኝቶ ተሰባስቦ መጫወት፣ ፈገግታን ማብዛት፣ ቤተሰብን መዘየር መጠየቅ ተወዳጅ ተግባሮች ናቸው። ሆኖም ማንኛውም ነገር ስናደርግ በእስላም አደብና ስርዓት መሰረት ሊሆን ይገባዋልና በመዝናናት በመጫወት፣ በሳቅ በመቀለድ ስም ከዲን ያፈነገጠ ተግባር መጥፎ ስራ መሰራት የለበትም። በከዚያ ልክ ሰዎች ሲቀልዱ ከማን ጋር እንደሚቀልዱ ሊያውቁ በዕድሜ ከሚበልጡን ሰዎች በተለያየ ደረጃ አላህ ከፍ ካደረጋቸው ሰዎች ከወላጆች የሚደረግ ጫወታና ቀልድ ከእኩያ ጋር እንደሚደረግ እንደሚኖር ቀልድና ጫወታ አይደል፣ የሰዎችን ሁኔታም መለየት ያስፈልጋል። በተፈጥሮ ለቀልድና ጫወታ ለፈገግታ ቅርብ የሆነ ሷዋ ለ ተፈጥሮ በተቃራኒው ደግሞ እንደዚህ አይነት ነገር ማይገር ሰዋል። የተለመደ ቀልድና ጨዋታም ለሱ ክብሩን መንካት የሚመስለው ሰዋል። ሰዎችን በየደረጃቸው አስቀምጡ ብለውና እና ነብዩ ሰለላሁ ዐለይሂ የአላህ ባሮችይ፣ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ አፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህም መፍራት ነው። የአላህ ባሮችይ፣ ከዒድ መገለጫዎች አንዱ በዒድ መደሰትም የዒድ ቀን ነፍስን ማሳረፍ ነው። በተለያዩ የደስታ መገለጫ በሆኑ ነገሮች ደስታን ማንጸባረቅ ነው ተገናኝቶ በመጫወት ለየት ያለ ምግብ ሰርቶ በመብላት አዲስና ንጹህ ልብስ በመልበስ መሰል እንደ ጊዜው እንደ አካባቢው እንዳሉበት ሀገር ባህል ደስታን ማሳየት ይቻላል። ሸሪዓን ሳይጣረሩ ሙስሊም ማንኛውም ነገር ሲያደርግ ሸሪዓው ባዘዘው መልኩ ሊያከናውን ይገባዋል። መጫወትንም ጭምር ነፍስን ማሳረፍንም ጭምር። ነቢዩ ዐለይሂ ሰላቱ ወሰላም በዒድ ቀን መስጂድ አካባቢ የሚጫወቱ ሀበሻዎችን ባዩ ጊዜ ዑመር ሊከለክሏቸው ሲሉ፣ ተዋቸው ይጫወቱ። አይሁዶች፣ ሙስሊም ያልሆኑ ሰዎች፣ እስላምን ሙስሊሞችን የሚንቁ ሰዎች ዲነል እስላም ውስጥ ነፍስን ማሳረፍ ነፃነት እንዳለ ይወቁ ብለው አነቢ ሰላቱ ወሰላም ኢስላም ማለት ሁሌ ራስን አስሮ አስቸግሮ እስር ቤት እንዳለ ሰው አይነት ስሜት የተሰማ መኖር ማለት አደለም። ለነፍስህ ሐቅ አላት፣ ለአይንህ ሐቅ አለው፣ ተኛ፣ ብላ፣ ጠጣ፣ ቤተሰብህን አጫውት፣ የሚስትህን ሐቅ ጠብቅ፣ እንግዳ ሲመጣ ከእንግዳህ ጋር ቁጭ ብለህ ብላ፣ ጠጣ፣ ተጫወት ብለዋል። ይህ አመቱ ሙሉ ያለ የነፍስ ሐቅ ሲሆን፣ ዒድ ሲሆን ደግሞ በተጨማሪ ለነፍስ ሐቅ ይኖራ፣ ለቤተሰብ ሰብ ሐቅ ይኖራ። የዒድ ቀን ላይ መብላት፣ መጠጣት፣ ተገናኝቶ ተሰባስቦ መጫወት ፈገግታን ማብዛት ቤተሰብን መዘየር መጠየቅ ተወዳጅ ተግባሮች ናቸው። ሆኖም ማንኛውም ነገር ስናደርግ በስላም አደብና ስርዓት መሰረት ሊሆን ይገባዋልና በመዝናናት በመጫወት፣ በሳቅ በመቀለድ ስም ከዲን ያፈነገጠ ተግባር መጥፎ ስራ መሰራት የለበትም ሸሪዓ መጣስ የለበትም። ቀልድና ጨዋታ ሳቅ ሚከለከልበት ሁኔታ ይኖራል። ስለዚህ ሁሉን ሊያስተምሩን ወደ ሰላም መንገድ ሊመሩን የመጡት የተላኩት ነብዩ አለይሂ ሰላቱ ወሰላም ስለ ስለቀልድና ጫወታው እንኳ አስተምረውና እርሶም ይቀልዳሉ እንዴ ሲባሉ ነብዩ ሰላም ከሱሐቦቻቸው ከጓደኞቻቸው ጋር ይቀልዱ ይጫወቱ ፈገግ ይሉ ነበርና እርሶም ይቀልዳሉ እንዴ፣ እርሶ እኮ አንዳንዴ ያስቁናል ሲሏቸው አዎ ግን እናንተን ባስቅም ወይም ከናንተ ጋር ብስቅም ብቀለደም እውነት እንጂ አልናገርም ብላ። እዚህ በቀልድና ጨዋታ ስም መዋሸት፣ ሰዎችን ማስደንገት፣ ከዲን የወጣ ስራ መስራት የተከለከለ። የመጀመሪያው የጫወታ የፈገግታ፣ የቀልድ መስፈርት ሐራም የተቀላቀለበት መሆን የለበትም። ማንኛውም ተግባር ዲናችን ውስጥ ሐራም ከተቀላቀለበት ወንጀል ካለበት ይከለከላል። እንደዚሁ ቀልድና ጨዋታ መብዛት የለበትም። ከበዛ ቀልብ ያደርጋል፣ ከበዛ ቀልብ ይገድላል፣ ያሞታል። ከበዛ ከሰዎች ጋር ወደ መቀየም ሊወስድ ይችላል። ሁሉ ነገር በልክ ሲሆን ነው የሚፈቀደውም የሚያምረው። ቀልድና ጨዋታ እንደ ጨው መሆን አለበት። ምግብ ላይ ጨው ከበዛ ምግብ አይበላም። ጭራሽ ደግሞ ጨው ከሌለውም ምግብ አይበላም። ከሰዎች ጋር አብረን ስንኖር ሁሉንም እንደ እድሜያቸው፣ እንደ ሁኔታቸው፣ እንዳለን ቀረቤታ ልናስተናግድ ይገባናል። በግለሰብ ደረጃ ሁሌ በማሳቅና በቀልድ የሚታወቅ ሰው መኖር የለበትም። መለያው ማድረግ የለበትም። አንድ ሰው ሁሌ ለማሳቅ ብቻ የተመደበ ሚሳቅበት ሚቀለድበት ቦታም ቢሆንም ባይሆንም ስራው መቀለድና መሳቅ ብቻ የሆነ እዚህ የሚታወቅ ሰው መኖር የለበት። እንደ ቦታው እንደ ሁኔታው በልክ በአግባቡ መሳቅ መጫወት ይቻላል። ወከዛልክ፣ በሳቅና በቀልድ ስም ሰው ማስደንገጥ ነቢዩ ዓለይሂ ሰላቱ ወሰላም ከልክለዋል። አንዳችሁ የወንድሙን እቃ አንስቶ ደብቆበት እየቀለድኩ ነው እንዳይለው ተብሏል። እንደዚሁ ደግሞ ስለተን አንስተው ወደሱ ያነጣጠሩ መልሰው የቀለርኩ ነው አይባል። ኢማም ሙስሉም ሌሎች መዘገቡት ሐዲስ የናቱ ልጅ እንኳ ቢሆን አንድ ሰው ወንድሙ ላይ መሳሪያን አንስቶ ካነጣጠረ፣ ካስፈራራ ይሄን መጥፎ ስራውን እስኪያቆም ድረስ መላይካ ይረግመዋል ብለው አነብይ ሰለላሁ ሰላም። ይህ የሚባለው ምናልባት መሳሪያውን እኔ ሊወረውረው ሊተኩሰው ይችላል ብሎ የሚሰጋ ሰው ላይ ብቻ አይደለም፣ የእናቱ ልጅ ላይ እንኳ ቢሆን አባት ልጁ ላይ ወንድም ወንድሙ ላይ እንኳ ቢሆን መሳሪያ አንስቶ መጫወት መቀለድ የተከለከለ ነው። ልክ እንደዚሁ ባለንበት ዘመን መኪና እየነዱ ፊት ለፊት የሚያውቁት ሰው ሲመጣ መሪ አዞሮ አስደንግጦ መልሶ የቀለድኩ ነው ማለት የተከለከለ ነው። ልክ ስለት መሳሪያ አንስቶ ፊቱ ላይ ያነጣጠሩ የቀለድኩ ነው ማለት የተከለከለ የሚያስረግም ተግባር እንደሆነ ሁሉ በመኪናና መሰል ነገሮች ማስደንገጥም እዚሁ ውስጥ ይገባል። ወከዛሊክ ባለንበት ጊዜ ሙስሊሞች ዲናቸው የሳሳ ሰዎች፣ ካፈሮች በገቡበት ገደል ሁሉ ለመግባት እየጣሩ የተለያዩ ዘመናዊ ማስደንገጫ ለነሱ ቀልድና መዝናኛ የሚሏቸው ነገሮች አሉ። ካሜራ ደብቀው ፕራንክ ያሉ ሰው ማስደንገጥ፣ አፕሪል ፉል ያሉ ከፈረንጆች የወሰዱትን ትርጉሙን ማያውቁትን፣ አመጣጡን የማያውቁትን ነገር ካፍሮች አደረጉ ብለው መቅለል። ከሙስሊም አይጠበቅም። እንደዚህ አይነቱ መዝናናትና መቀለድ መጫወት ወደ አላህ ተባረከ ወተዓላ መቃረብ ከሚፈልግ ሰው ፈጽሞ ማይጠበቅ ተግባር። እንደዚሁ ደግሞ ቀልድና ጫወታ ዲን ላይ በማሾፍ መሆን የለበትም። ዲን ላይ የተሳለቁ የዲን ሰዎች ላይ የተሳለቁ የዲን ምልክት በሚባሉ ነገሮች ሱና የሚሆን ዋጅብ በሆኑ ነገሮች ላይ ያሾፉ የቀለዱ መሳቅ መጫወት የል ለዚሁ ደግሞ ዲን ላይ ትልቅ ስፍራ ያላቸው የተከበሩ መጫወቻ ሊደረጉ የማይገባቸው ነገሮች አሉ። ከዚህም አንዱ ኒካህ ነው። ባል ሚስቱን ፈታሁሽ በቃ ብሎ መልሶ እየቀለድኩ ነው ሊል አይገባም። ሚስትም እንደዚሁ መጫወታ መልኩ ነው ያለች ባሏን ፍታኝ ልትል አይገባም። መጫወትና ዲን ለየግል ተለይተው መታየት አለባቸው። በምንም ብትጫወት፣ በምንም ብትቀልድ በዲንህ አስቀልድ ተብሎ አለና እንደዚሁ ደግሞ የሰው ልጆች እርሰ በርሳቸው አንዱ በሌላኛው ሊያሾፍ ሊሳለቅ አይገባም። በሰዎች ገጽታ በሰዎች አረማመድ፣ አነጋገር እያሾፉ መሳሳቅ አይገባም። ወይሉ ሊኩል ሁመዘቲን ሉመዘህ አለዚ ጀመዐ ማለን ወዓደደህ ተብሏ። ሰዎችን በአይን እንቅስቃሴ በከንፈር እንቅስቃሴ ምላስ በማውጣት መጠቋቋም አልያ ደግሞ የራሱ ያልሆነን እርምጃ እየተራመደ ሌላን ሰው እያሳቀቁ ለመሳቅ መሞከር ፈጽሞ ከሙስሊም አይጠበቅም። አልፎ ተርፎ ደግሞ በዘር ደረጃ በብሔር ደረጃ ሙሉ ብሔርን የሚወርፍ የሚያጣጥል አይነት እንቅስቃሴ እያደረጉ ወይም ደግሞ ምልክት እያሳዩ አንዱ በሌላኛው ሊያሾፍ አይገባ ውላ የስኸር ቆውሙ ሚንቀው አንድ ህዝብ ሌላኛው ሕዝብ ላይ እንዳያሾፍ እንዳይሳለቅ በማለት አላህ ተባረከ ወተዓላ ከልክሏል። እንደዚህ አይነት ከልክ ያለፈ ከመስመር የወጣ ቀልድና ጫወታ ቀልብ ያደርጋል። እርስ በርስ እንዲጣሉ እንዲቀያየሙም ጭምር በር ይከፍታ በከዚያ ልክ ሰዎች ሲቀልዱ ከማንጋ እንደሚቀልዱ ሊያውቁ በእድሜ ከሚበልጡን ሰዎች፣ በተለያየ ደረጃ አላህ ከፍ ካደረጋቸው ሰዎች፣ ከወላጆች የሚደረግ ጫወታና ቀልድ ከእኩያ ጋ እንደሚደረግ እንደሚኖር ቀልድና ጫወታ አይደል። የሰዎችን ሁኔታም መለየት ያስፈልጋል። በተፈጥሮ የቀልድና ጨዋታ ለፈገግታ ቅርብ የሆነ ሰው አለ። ተፈጥሮ በተቃራኒው ደግሞ እንደዚህ አይነት ነገር ማይገር አለ ሰዋል። የተለመደ ቀልድና ጨዋታም ለሱ ክብሩን መንካት የሚመስለው ሰዋል። ሰዎችን በየደረጃቸው አስቀምጡ ብለውና እና ነብይ ሰለላሁ ዐለይሂ ወሰለም ከአብሮ አደጉ ጋ ከጓደኛው ጋር የለመደውን ቀልድ በዕድሜ ትልቅ ከሆኑ ሰዎች ጋር፣ በዒልም አላህ ካከበራቸው ሰዎች ጋር፣ ካረጁ አባት እናቱ ጋር፣ አያቱ ጋር ሊቀልድ አይገባም። ነሆ በዒድ በተለያየ መልኩ ሰዎች ተገናኝተው እየተዝናናን ነው እየተጫወተን ነው ሲሉ ይታያል። መቀለድና መጫወት በኢስላም ስርዓትና አደብ መሰረት ሊሆን ይገባዋል። በቀልድ ስም ማዋሸት፣ ማማት፣ የሰውን ስጋ እየበሉ የተጫወትኩ ነው ማለት ፈጽሞ አይገባም። ቀልድ ጨዋታ ቦታ አለው፣ ጊዜ አለው። ሶላት እየተሰገደ የሶላት ወቅት እያለፈ ሶላት አልጀማዕ እያለፈ መጫወት የተከለከለ ነው። መስጅድ ውስጥ የመስጅድን ክብር በሚነካ መልኩ መጫወት የተከለከለ። ሐበሾች መስጅድ ላይ ሲጫወቱ አይተው ነብዩ ተዋቸው ብሏል የሚለውን ሀዲት በተመለከተ ከፊል ሊቃውንት ይሄ የመጀመሪያ ጊዜ ህግ ነበረ፣ ኋላ ላይ መስጅድን በማክበር ዙሪያ በመጡ መመሪያዎች ተሰርዟል ያሉ ሊቃውንት አሉ። እነሱ ይጫወቱ የነበረው ተራ ጫወት አደለም። የጦር ውርወራን የቀስት ውርወራን ሚሰለጥኑበት ነበር። ይህ ደግሞ ለኢስላም ጥቅም ስላለው ነው። አሊያ ደግሞ አዲስ የሰለሙ ሰዎች ስለነበሩ እነሱን ገና ከመስለማቸው ጠበቀብን ብለው እንዳይሸሹ ለማድረግ ነው ተብሏል። አይ አደለም፣ ከመስጅድ ውጪ ነበረ በረንዳ አካባቢ። መስጅድ የተባለው በረንዳው ከመስጅድ ጋር ስለተያያዘ ነው ተብሏል። ስለዚህም ምንጫወተው ጨዋታ ጊዜውን፣ ቦታውን፣ ሁኔታውን የጠበቀ ሊሆን ይገባዋል። አዑዙ ቢላሂ ሚነ ሸይጣን ረጂም

የረሱሉ ዓለይሂ ሰላቱ ወሰላም ሶሐቦች ከነቢዩ ጋር ዓለይሂ ሰላቱ ወሰላም ሆነው እሳቸው በአቅራቢያቸው ሆነው ታሪካቸውን ያወሱ፣ ይጫወቱ፣ ይቀልዱ፣ ይስቁ እንደነበረ ተነግሯል። የነቢዩ ሰላቱ ወሰላም ሶሐቦች የተለያዩ ነገሮችን ያደረጉ ቢስቁም፣ ቢቀልዱም፣ ቢጫወቱም የቁም ነገር ሰዓት ሲመጣ ጀግኖች እንደነበሩ ሶሐቦችን ያዩ ተከታዮቻቸው፣ ተማሪዎቻቸው ተናግሯል። አብዱላህ ብን ዑመር የሚባሉት ሶሓቢ የነቢ ላት ሰላም ሰሓቦች ይስቁ ነበር እንዴ ተብሎ ሲጠየቁ፣ አዎ ይስቁ ነበረ፣ ነገር ግን ኢማን ልባቸው ላይ እንደ ተራራ የጸናና የገዘፈ ነበር ብላ። አለመሳቅ የኢማን መኖር ምልክት አይደለም። መሳቅም የኢማን መድከም አለመኖር ምልክት አይደለም። ነገር ግን በቦታው በልኩ ሲሆን የነቢዩ ዓለ ላት ወሰላም ሰሓቦች እስላምን ለዓለም ያደረሱ በባዶ ደረታቸው ለእስላም የተከላከሉ አንገታቸውን ደረታቸውን ለሰይፍ ለቀስት የሰጡ መሳቂ ያለባቸው ሰዓት ላይ ይስቁ ነበር፣ ይጫወቱ ነበር፣ ይቀልዱ ነበር ነገር ግን ኢማን ልባቸው ውስጥ እንደ ተራራ የጸና የገዘፈ ነበር ብላ ዲናል እስላም የራህመት ዲን ነው፣ የደስታ ዲን ነው። መልካም ስራ የሰራ በአላህ ያመን ወንድም ይሁን ሴት አላህ በደስታ እንደሚያኖረው ነግሮናል። ከደስታ ምልክቶች አንዱ ፊትን ፈታ ማድረግ ፈገግ ማለት ነው። በቦታው በልኩ መጫወት፣ ማዘን መተከዝን አላህ አላዘዘን። ቁርአን ላይ ያሉ አንቀጾች ማዘንን፣ መተከዝን፣ መጨነቅን የሚከለክሉ ናቸው። ለአኼራ ሚሰጋ ሰው ወንጀል መተውን ያለብት ያለበት መልካም ስራ መስራት ያለበት። ማዘን መነሻው ሸይጣን ተስፋ ለማስቆረጥ ሁሉ ነገር በልክ ሲሆን ያምራል። በመሳቅ በመጫወትም በመቀለድም የነቢና የሱሐቦችን ፈለግ ተከትልን ሊሆን ይገባዋል። ነቢይ ሰለላሁ ዐለይሂ ወሰለም አንዲት ሴት መጣች። አላህ ጀነት እንዲያስገባኝ ዱዓ አድርግልኝ ስትላቸው እድሜዋ የገፋ ሴት ነበረችና አሮጊት ጀነት አይገባም ብለዋታ፣ እያለቀሰች ስትሄድ አስመልሰዋት እንድትመለስ አድርገው እንደዚህ ሆነሽ አርጅተሽ ጀነት አትገቢም፣ ጀነት ምትገቢው ወጣት ሆነሽ ነው ለማለት ፈልጌ ነው ብለዋ። ሌሎችም የነብዩ አለይሂ ሰላም ጫወታዎች፣ ቀልዶቻ ሱሐቦቻቸውም እንደዚሁ። ነገር ግን ኢማንን፣ ተቅዋን፣ ዲንን የጎዱ መሆን የለበትም። ለጊዜያዊ ደስታ ሰዎችን ለማሳቅ ብሎ የሚዋሽ ወየለት ብሏል ነቢ ሶላት ትሰላም። ሰዎችን ለማሳቅ ብሎ ደጋግሞ እየቀለደ አልስቅስ ሲሉት ውሸት የሚጨምር ማጣፈጫ አድርጎ ወየለት ብሏል። ከዛሊክ ቢላል ብን ሰዕድ የሚባሉት ታላቅ ታቢዒ ስለ ሶሐቦች ሲናገሩ የነቢ ሶሐቦች ሲሯሯጡ፣ ሲጫወቱ ግብ አድርገው ቀድሞ የሚደረስ ግብ አድርገው ቀድሞ የደረሰ እያሉ ሲጫወቱ አይቻለሁ። ነገር ግን ማታ ላይ ሩህባኖች ነበሩ ከዱንያ የወጣ ለአኼራ ብቻ ህይወቱን የሰጠ ሰው ሆነው ያድሩ ነበር። አዳሩን የሰገዱ ስጁድ እየተደፉ አላህን እየተማጸኑ፣ ቀን ላይ ግን ይጫወቱ ነበር፣ ይስቁ ነበር። ወየድሐኩ በዕዱሁም ኢላ በዕድ ከፊላቸው ከፊሉን ያየ ፊቱን ልቡን ወደ ወንድሙ አዙረው ይስቅ፣ ይጫወቱ ነበር። ሌሊት ሲመጣ ግን ከፈራሻቸው ርቀው በዒባዳ ያሳልፉ ነበር ብለው ዓቅል ያለው ለዲኑ የሚጨነቅ ሰው ጓደኛን አብሮት የሚውልን፣ አብሮት የሚበላን፣ አብሮት የሚስቅና የሚጫወትን ሊመርጥ ይገባዋል። ከጥሩ ጓደኛ ጋር የዋለ ሰው ጨዋታውም ጭምር ዒባዳ ይሆናል፣ ወደ አላህ መቃረቢያ የሆነ ጓደኛው መጥፎ የሆነ ሰው በቀልድና በጨዋታ ስም ከዲን ያርቀዋል፣ ከአላህ ጋር ተባረከ ወተዓላ ያጣላዋል። የእስላማዊ ጨዋታ እረፍት መሰል ነገሮች ጊዜያዊ ጫወታ ብቻ አይደለም። አላማቸው አካልን ማጠንከር፣ አእምሮን ማንቃትና ብሩህ ማድረግም ጭምር ታስቦበት ነው። የረሱሉ ሰለላሁ ዐለይሂ ወሰለም ሰሐቦች የሮጡ ይጫወቱ የነበረው እንደዚሁ ደግሞ ቀስት የወረወሩ መስጂድ አካባቢ ላይ ሲጫወቱ የነበሩ ሰዎችን ተዋቸው ያሉት ነቢ ሰላቱ ሰላም አካልን ስለሚያጠነክር፣ አእምሮን ንቁ ስለሚያደርግን፣ አስተዋይነትን ስለሚጨምርን ማንኛውም ጨዋታ ወይም ለዲን ወይም ለዱንያ ወይም ለአካል ወይም ለአእምሮ ካልጠቀመ ተራ ጨዋታ ለህው ነው የሚሆነው። ለህውና ለህው ነው የሚሆን መሆን ያለበት ካንዱ ዒባዳ ወጥቶ ትንሽ አርፎ አቅም አግኝቶ ተነቃቅቶ ወደ ሌላኛው ዒባዳ ለመግባት ለማረፍ፣ ለመጠንከር፣ ነቃ ለማለት መሆን አለበት። ነፍስ ትሰለቻለች። የሚሰላች ነፍስን ለማሳረፍ ተብሎ ነው ጨዋታ የተደነገገው ወይላ ሐራም ያለበት ወንጀል ያለበት ወንጀል ደረጃ እንኳ ባይደርስ እራሱ ወንጀል እንኳ ባይሆን ወደ ወንጀል ሊወስድ የሚችል ጊዜን ያለ አንዳች ዱንያዊ፣ አኼራዊ፣ አካላዊ፣ አእምሮአዊ ጥቅም ጊዜን የሚያቃጥል ገንዘብን የሚያቃጥል ዝክር የሚባልበት ዱዓ የሚደረግበት ቁርአን የሚቀራበት ሱና ሶላት የሚሰገድበት የተለያዩ ኸይር ሥራ የሚሰራበትን ሥራ የሚሻማ ሙሉ በሙሉ እንዲህ አይነት ነገሮች የሚያስቀር የሆነ ጨዋታ አብሮት ስድብ ትርፍ ቃል ያለበት ወንድና ሴት መቀላቀል ያለበት ከፋሲቆችና ከቀልብ ደረቆች ጋር ከዲን ከራቁ ሰዎች ጋር መዋል ያለበትን ጫወታ በሙሉ ሸሪዓ ይከለክላል። የካርታ ጫወታ ቁማር ቢኖርበትም ባይኖርበትም አንዳች አካላዊም ይሁን አእምሯዊ ጥቅም ስለሌለው ሌሎች መሰል አሁን ላይ አብዛኛው ወጣት ከወጣቱ አልፎ ጎልማሳውም ጭምር የተበከለባቸው የጫወታ አይነቶች ቁማር ከሌለበት ምን ችግር አለው ይላል። ለቁማር ተብሎ የሚከለከላለ፣ ቁማርም ከባይኖርበት ጊዜን ግዜን ያላንዳች ጥቅም በማጋጠሉ ከመጥፎ ሰው ጋር እንዲውሉ በማድረጉ ከሶላትና ከዚክር ከዱሃ ከቁርአን የሚያርቅ በመሆኑ የሚከለከሉ ብዙ ነገሮች አሉ። ሙስሊም ረፍቱ፣ ጫወታው፣ መዝናናቱ ከእነዚህ ነገሮች ያራቀ ሊሆን ይገባዋል። ምን ጊዜም ሲጫወት፣ ሲያርፍ፣ ነፍሱን ሲያዝናና በሸሪያው ሥርዓት መሰረት አኼራውን መርሳት ዋናውን የጀነት ማይቋረጥ ደስታን ማርሳት የለበትም። ምጫወተውም ነፍሴን ለማሳረፍና ቀጣዩን ሥራ በንቃት ላከናውን ነው በሚል እንጂ ጊዜ ለመግደል መሆን የለበትም። ማላ ያዕኒ ውስጥ ለመግባት መሆን የለበትም። የሞምን ትክክለኛ አረፍቱ ስጁድ፣ ቁርአን፣ ዚክርን፣ ዱዓን ግን ነፍሴን ከተሰላቸች ሐላል በሆነ መንገድ ማሳረፍ ሐቋን መስጠት